ትላለች። ቤተ ክርስቲያን ኢየሱስ ነፃ አውጪ ነው። ኢየሱስ ሕይወትን ነፃ ይወጣል። ኢየሱስ እረፍት ይሰጣል። ገንዘብ ያልሰጠህን፣ መልካም ያልሰጠህን፣ መጠጥ ያልሰጠህን፣ ስሙ ያልሰጠህን፣ ልዩ ልዩ ያጋት ልምድ ያልሰጠህን ነጻነት ኢየሱስ፣ ኢየሱስ ነፃ አውጪ፣ ኢየሱስ የሚፈቀደው ኢየሱስ

ፍትንቱ የት እንደምትሄዱ ታውቃላችሁ። ስን ጥያቄ ንጠይቃችሁ እኛ ግን ብንሞት ክርስቶስን ስለአስን መንግሥተ ሰማይ እንደምንገባ እርግጠኝነትን ሰጥቶናል። ምክንያቱም ታላቁ መጽሐፍ ቅዱስ የተናገረውን አምነናል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታል። በእግዚአብሔር መወረዳችን ስለገባን አመን ነው ተቀበልነው ኢየሱስን የግል መዳኒታችን አድርገን፣ በመስቀል ላይ የተሠራልን ሥራ ተቀበልን፣ አሳረፈን። እናውቃለን መንግሥተ ሰማያት የሚያስገባውን በሩን ኢየሱስን። ስለዚህ ሃይማኖት እየሰበክናችሁ አይደለም። ድርጅት ተቋምን እየሰበክናችሁ አይደለም። ከሰማይ ሰማያት የወረደውን እየነገርናችሁ ነው። ቤዛ ዓለም የሆነውን በድንግል ጦሮም ተጠንሶ በመንፈስ ቅዱስ የተወለደውን ስለ ሰው ዘር መከራ የተቀበለውን እርቃኑን በወንጀለኞች መካከል እሱ ቅዱስ እና ጻድቅ ሳለ የተዋረደውን፣ የተንገላታውን ኢየሱስን እየሰበክነው ይህን እውነት እንድታውቁ ቤተክርስቲያን ዛሬ መልእክቷን ታስተላልፋለች። እኛ ከቤተክርስቲያን ተልከን የመጣ ነው። የሰላም መልእክተኞች ነን። የሰላም አዋጅ ተናጋሪዎች ነን። ኢየሱስ ሰላም ይሰጣል እንላለን። ኢየሱስ ያሳርፋል እንላለን። ረፎ ወረጅ ሆ እያንዳንዳችሁ ሕሊናችሁ ይነግራችኋል። ሕሊናችሁ ይመሰክርላችኋል። ሕሊና ለእያንዳንዱ የሰው የግሉ ፍርድ ቤት ነው። አዳት የሚሠራውን አዲት ሰታሃል ይላል። ዛሬ ለህሊናችሁ መልስ ስጡ። ለህሊናችሁ ደግሞ እረፍት የሚሰጣችሁ አዳኙ ኢየሱስ ነው። በዛ ዓለም ኢየሱስ ነው። ከሰማይ ሰማት የወረደው ኢየሱስ ነው። ፍቅር ግድ ብሎት የእኛን የኃጢአት ዕዳ የከፈለልን ኢየሱስ ነው። እግዚአብሔር ቀናችሁን፣ ደግሞም ዘላለማችሁን ይባርክላችሁ።